ሰላም ሰላም የቻለ ነው። ቤተሰቦች እንደምን ቆያችሁ? ዛሬ ስለ አንድ ነገር ሊጠቁማችሁ ጡት ማጥባት የወሊድ መቆጣጠሪያ ሊሆን እንደሚችል ያውቃሉ? ብዙ ጊዜ ለወሊድ መቆጣጠሪያ የምንጠቀማቸው መድኃኒቶች ሆርሞን በመሆናቸው ሰውነት ላይ ብዙ የተለያዩ ለውጦችን በማምጣት የወር አበባን በማዛባት ብዙ አንዳንድ ደም በማፍሰስ ይታወቃሉ እና በተፈጥሮ መተት የምንላቸው ደግሞ የምንጠቀማቸው የተሻሉ መንገዶች አሉ። ከነዚህ አንዱ ጡት በማጥባት የወሊድ መቆጣጠሪያ መጠቀም ይቻላል። እንዴት ነው? መቼ ነው የምንጠቀመው? የምለውን ከዚህ በታች ቅድመ ሁኔታዎች አሉ። ጡት ማጥባትን እንደ ወሊድ መቆጣጠሪያ ለመጠቀም ቅድመ ሁኔታዎች አሉ። እነዚህ ቅድመ ሁኔታዎች ምን ምን ናቸው? የምለውን ከታች በዝርዝር እንመለከታለን። አንዲት እናት ከወለደች በኋላ ጡት ማጥባትን እንደ ወሊድ መቆጣጠሪያ ለመጠቀም አንደኛ ቅድመ ሁኔታ ማሟላት ያለበት አንደኛ የመጀመሪያው ቅድመ ሁኔታ ልጁ ከስድስት ወር በታች መሆን አለበት። ልጁ ከስድስት ወር በታች መሆን አለበት። ሌላኛው ቅድመ ሁኔታ ጡት ስታጠባ በየሁለት ወይም በየሶስት ሰዓት ልዩነት ሁሌ ማጥባት ያስፈልጋታል። በየሁለት ሰዓት ወይም በየሶስት ሰዓት ልዩነት ጡት ማጥባት ያስፈልጋል። ሌላኛው ቅድመ ሁኔታ ልጁ ማንኛውም አይነት ተጨማሪ ምግብ መጀመር የለበትም። ስለዚህ ልጁ ሙሉ በሙሉ ጡት ብቻ ነው መጥባት ያለበት፣ ተጨማሪ ምግብ መጀመር የለበትም በዚህ ወቅት። ሌላኛው ቅድመ ሁኔታ መሟላት ያለበት ከወለደች በኋላ አንዲት እናት የወር አበባ ማየት የለባትም በዚህ ከስድስት ወር ባለው ጊዜ ውስጥ ወር አበባ መታየት የለበትም። እነዚህ ቅድመ ሁኔታዎች ከተሟሉ ወሊድ መቆጣጠሪያ ሊሆን እንደሚችል የተረጋገጠ ሳይንስ አለ። ስለዚህ እነዚህ ቅድመ ሁኔታዎች ከተሟሉ ከዘጠና ፐርሰንት በላይ ወሊድን የመቆጣጠር አቅም አለው። ስለዚህ ከስድስት ወር በታች ሕፃን ላላችሁ እነዚህ የቅድመ ሁኔታዎች ከተሟሉ ሌላ የወሊድ መቆጣጠሪያ መጠቀም ሊያስፈልጋችሁ ይችላል። አመሰግናለሁ። ቪዲዮዎችን ሼር አድርጉ፣ ሳብስክራይብ አድርጉ፣ ቻናልን ደግፉ። ሌሎች ሕክምናን በተመለከተ የሚያስፈልጉ ቪዲዮዎችን እንዲሰራ እንድደግፉኝ ይላለሁ። አመሰግናለሁ።